ሐኪም አድነው ባለፈው መድኃኒት ሸጠውልኝ ልሞት ወይ ቁልቁል ውረድ ምናምን ብለው ይተንጻሉት በስመ አብ ተርፌ ለዚህ በቃ። እንኳን ደሳሉ መድኃኒት ታበላሻለህ የትም ጥላው ነው። ይሄን ግዜ ወይ ሞት አለ አንተ ሌላ ሰው ነኝ። አረ መንፈስ አላክም እኔ እናቴ ትሙት ሰው ሙት አይደለው፣ ግን እንዴት መሰሉት የዛን ቀን ሞቴን ነጠቀኝ። ሰው እንዲህ በጥብጨው ልጠጣ ስል አንድ ክብ ሰው ነጠቀኝ የሰው ሰው አጭር አስቀረ። ምን ያለ ጥንቃቄ ብታደርግ ስንት ነገር ነገር ያህል ነበር። አረ እንኳን እንኳን ጠጣው ያው ሁሉ አልፎ ሀኪማድ ነው። አሁን እኮ ደግሞ ከሱዳን የመጡ ሰው እያሉ ተብዬ ለዛ እኮ ነው የመጣው። እኔ ራሴ ሱዳን ብቻ አሉ ምን ያህል ሄድኩበት ሀገር አለ ምን ያህል ሄድኩበት ሀገር አለ ብዙ ሄድዋል ያህል ሄድኩበት ነው የምልህ ታይላንድ፣ ሆላንድ በዚሁም በሱዳን በሱዳን ዚዳን በዚህም በሶማሌ በሶማሌ የትየለሌ ምን ያልኩበት አንታርክቲካ፣ ኧረ ምን ያልዞርኩበት አገራለሁ በጣም እንዲ ይህን ሁላ ሄደዋል። ቤርሙዳ ትራያንግል ሄደዋል። እሱ ጌታ ሀገር ጥሩ አገር መሰለ ቤርሙዳ። እንዴት እዛ ዘመድ አለኝ እንደው ምን እዛ ቤርሙዳ ያሰምጣል ይላሉ። ዝም ብሎ ሙቀቱ ደግሞ ሙቀቱ። አንድ ወሬ እያወራ ባለው አንስተህ ገልበጥ፣ ሌላ ወሬ ስታወራ ባለው አንስተህ ገልበጥ፣ ሌላ ወሬ ዝም ብሎ ነው ሰው